አቡነ ጴጥሮስን ጨምሮ የተለያዩ የሃይማኖት አባቶች ወደ አገር እንዳይገቡ ከዚህ በፊት የተደረጉት ወደ አገር ቤት ገቡ። ከፍተኛ አቀባበልም የሃይማኖት አባቶች አድርጎላቸዋል። በዚሁም አንዳንዶቹ የደስታ እምባ ሲያወርዱም ተስተውሏል። ምንድን ነው የተፈጠረው? ኦርቶዶክስ ተዋሕዶ እምነት ወይም ቤተ ክርስቲያን ኢትዮጵያ ውስጥ ረጅም እድሜን ካስቆጠሩት መካከል ፈርቀዳጆች መካከል አንዱ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነው ብባል የማይካዱ እውነታና ሀቅ ነው። አልፎም ደግሞ ለተለያዩ ስልጣኔውም ያበረከተው ሚና የጎላ እንደሆነ በርካታ ምሁራኖችም ሲገልጹም ተስተውሏል። ለምሳሌ ጊስ ፊደልን በማስመልከት በማስተማር ዙሪያ አያሌ ቁጥር ያላቸው ያኔ ስልጣኔ በሌለበት ጊዜ በርካቶቹ ፊደል ሊጽፉ እንደቻሉም የወጡት መረጃዎች ያሳያሉ። አብዛኛው ኤሲያ አፍሪካ ሀገራቶች የኋላ ኋላ ምዕራባውያን ወይም ቅኝ ግዢ ከገባ በኋላ እንጂ መጻፍና ማንበብ የቻሉት የራሳቸው ነገር ከዚህ በፊት ስለ አጻጻፍ ይሁን ስለ ማንበብ እንደሌላቸው ታሪኮችና እውነታዎች ያስረዳሉ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን ከዚህ በፊት የተለያዩ የእምነት ምልክቶችን፣ ትምህርቶችን በማስተማር እጅግ የጎላ ሚና እንደነበራት የአደባባይ መረጃዎችና ታሪኮች ይጠቅሳሉ። አልፎም ደግሞ ከመንግስታት ጋር በመሆንም ሲሰሩ እንደነበሩና በተለይ የተለያዩ መንግስታት ስመጡም ከቤተ ክርስቲያኒቷ ጋር ያለው ግንኙነት በርካቶቹ ይደነቃሉ። በተለይ ስለ አድዋ ጦርነትን በማስመልከት በርካቶቹ ስለ አጼ ምኒልክን በማስመልከት ቤተ ክርስቲያን ጋር ያላቸው ግንኙነትን በማስመልከትም በርካቶቹ እስካሁን ድረስ እያከበሩ እንደሚገኙም የአደባባይ መረጃዎች እንደሆኑም ታሪኮቹ ያሳያሉ። የአድዋ ጦርነትን በማስመልከት በዛ ጊዜ የነበሩትና መንግስታትን በማስመልከትም በፊት የነበሩት መንግስታትን በማስመልከት ከቤተ ክርስቲያኒቷ ጋር ምን አይነት ግንኙነት እንዳላቸው የአደባባይ መረጃዎችና ታሪክን አሁን ደግሞም ትውልዱ በሚያክብርብስ ነገስታትም የምታዩትም በተለይ በበዓላት ላይ የምታዩትም ምን ያህል ቤተ ክርስቲያኗና በአድዋ ጦርነትም አልፎም ከጥንት መንግስታት ጋር ግንኙነት ጠንካራ ግንኙነት እንደነበራት ያሳያሉ። በርካቶቹ የሃይማኖት አባቶች አንዳንድ ነገሮችን የንስሐ አባት በመሆንም ስመክሩና ስገዝቷቸው እንደነበሩም ነው። በርካቶቹም ስገልጹ የነበሩት ከፊል ደግሞ ተቃውሞ ያስነሱትም እንዳልጠፉ ጭምርም የአደባባይ መረጃዎች ናቸው። ምክንያቱም የኋላ ኋላ በቅርቡ የሆነው የማይረሳ ነው። በተለይ ጥንት ስልጣኔ ላይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያበረከተችው ሚና የጎላ እንደሆነ እስካሁን ድረስ ዓለምን እያነጋገረ ምዕራባውያኖችን በጣም ያስገረመው ክስተት ቢኖር የላሊበላ ቅርስ በጣም በርካቶችን ያስደምማል። ከትውልድ ወደ ትውልድ ለማመን በሚከብድ ሁኔታ እንዳው ሰው ነው የሰራው ወይስ ምንድን ነው በማለትም በርካቶቹ ሲገረሙ ነበር። የላሊበላ ቤተ ክርስቲያን በዛው በመስቀል ዲዛይን እንዴት አድርጎ ከብዙ ዓመታት በፊት በጥንት አባቶች እየተሰራ እንደሆነ በርካቶቹም የአደባባይ መረጃዎችን በማስመልከት ላሊበላ ህያው የኢትዮጵያዊነት ያኔ የነበሩት ኢትዮጵያ ምን ያህል ታላቅ እንደነበረች ህያው ምስክር እንደሆነች ይናገራል አፍሪካ ሀገር ብከድ ጥቂት ሀገራት መካከልም አንዷ ግብፅና የመሳሰሉት ካልሆኑ በስተቀር እንደ ኢትዮጵያ በጣም ዘመናዊ ዲዛይን የተደረገበት እጅግ አስገራሚ የሰው ጥበብ ያረፈበት ዲዛይን እንደሌለ በርካቶችም ይገረማሉ። የትኛውም ዓለም ክፍል ብከድ በአሁን ሰዓትም ያልተሰራው ቅርስ ብኖር እንደ ላሊበላ ማን ዲዛይን አድርጎ በማለትም በርካቶቹ አድናቆታቸው ስገልጹም ተስተውሏል። ላሊበላን አለማድነቅ ንፉግነት ነው በማለትም በርካቶቹ ስገልጹም ሃሳባቸውን ሲያጋሩም ተስተውሏል። ላሊበላ እንዴት ውብና ገራሚ አድርጎ ዲዛይን እንዳደረጉት እንዴት ከድንጋይ እንደሰሩት በጣም በሚገርም ሁኔታ ከትውልድ ወደ ትውልድ በጣም ይገርማል በማለትም ትውልድ እስከዛሬም በዚህ ዘመን መስራት ያቃተው ነገር እጅግ አስቸጋሪና ከባድ፣ እንዴት ሰሩ በማለትም በርካቶቹ አድናቆታቸውን እየገለጹ እንደሚገኙ ጭምርም ነው። ጥንካሬውም ከትውልድ ወደ ትውልድ፣ በርካታ የሃይማኖት አባቶች በርካታ ዲያቆን ተምሮ የሚወጡበት ስፍራ እንደሆነም ይነገራል ይታወቃልም። ላሊበላ ከትውልድ ወደ ትውልድ ላሊበላ ላይ ቅርስ ውስጥ ብዙ ነገሮች አሉ። ስለ ጥንት ኢትዮጵያ ታሪክን በማስመልከት ብዙ ነገሮች፣ ስለ ኢትዮጵያዊነት የሚያመለክቱ ነገሮች እንዳሉ ጭምርም ነው። ኢትዮጵያዊነት ይህ ነው በማለትም በርካቶችም ይገልጻሉ። ብቅደም ወይ በፊት ጥንት ታላቅ የነበረችው ሀገር እንዴት ወደኋላ ልትመለስ ቻለች በማለትም ነው በርካቶቹም ሀዘናቸውን እየገለጹ ያሉት። ታላቅ ነበርን ታላቅ እንሆናለን በሚል መሪም በርካቶቹ በሀገራቸው ከፍተኛ ጥንካሬና ተስፋ እንዳላቸውም ይገመታል። ታዲያስ የኦርቶዶክስ እምነት ቤተ ክርስቲያን ምን ያህል ተጽዕኖ እንዳሳደረች በተለይ በፊደሉ ዙሪያና በተለያዩ ጥበብ ስራዎች ላይ አያለ ሚና እንደተጫወተች በርካቶቹም ይገልጻሉ፣ ይመሰክራሉ። ታዲያ የኋላ ኋላ ግን በኦርቶዶክስ ቤተ ክርስቲያን ውስጥ በቅርብ ጊዜ ዜ በዚህ ሁለት አመታት ውስጥ የሆኑት በጣም አስቸጋሪና አስደንጋጭ ክስተት እንደሆኑ ጭምርም ነው። በተለይ በሃይማኖት ጳጳሳት መካከል ሳይነጋገሩና ሳይመካከሩ የሀሳብ ልዩነት መፈጠሩ በርካቶችን እንዳሳዘነና እንዳስደነገጠም ነው። መነጋገርና መወያየት ወደ መቀመጫ ዙሪያ ነገሮችን ማስተካከል እየተቻለ እንዴት በአደባባይ ወጣ? በማለትም በርካቶቹ ሀዘናቸውን በሰዓቱ ሲገልጹም ነበር። በርካታ የኦርቶዶክስ ተዋሕዶ ልጆቹም በአንድነትና በህብረት የቆሙበት ክስተትም ተፈጥሮ ነበር። ታዲያ ድረስ ከሃይማኖት አባቶች መካከል ያው እንደምታወቀው በከፊል እነ አቡነ ሳዊሮስ መካከል የነበረው ያለመግባባት በከፊል የኦርቶዶክስ እምነት ተከታዮችን ቡድን ይዞ ክርክር ማስነሳቱ የምታወስ ነው። ታዲያ በዛ ምክንያት እነ አቡነ ጴጥሮስ ከፍተኛ ክርክርና በመሃላቸው ሁለት ጎራ ተፈጥሮ ከፍተኛ ክርክር ብቻ ሳይሆን ወደ ሌላ ነገርም ለማምራት በጣም ከፍተኛ ሁኔታዎች ተፈጥሮ ነበር። በሀገሪቱ ዙሪያም ከፍተኛ የኦርቶዶክስ እምነት ተከታዮችም መነሳታቸውም የሚታወስ ነው። በመንግስት ጸጥታ ኃይሎችና በተዋህዶ እምነት ተከታዮች መካከል የነበረው ከፍተኛ ፍጥጫም በጣም ከባድ በሰዓቱ የነበረው በተለይ ቤተ ክርስቲያን ላይ በአንድነትና በህብረት ሲሰበሰቡም በመንግስት ጸጥታ ኃይሎች መካከል የተፈጠረው ግብግብ ከባድ ነበር። ምክንያቱም በሰዓቱ የአቡነ ሳዊሮስ ቡድንም ደጋፊም ስላለ በመላቸው ከፍተኛ እልቂት እንዳይፈጠር በማለት ነገሮቹን በከፍተኛ ሁኔታ በርካቶች በስክነትና በመወያየት ነገሮቹ ለመፍታት እንደቻሉም የአደባባይ መረጃዎች ናቸው። ታዲያ ከዛም የተነሳ ከፍተኛ ትግል በማድረግም መግለጫ በመስጠት የምታወቁት ፈርቀዳጁ አቡነ ጴጥሮስ እንደሆኑ ይታወቃሉ። ከሀገር ውጪ ሆኖም ወደ አገር ቤት ስመጡ ድጋሚ ዲፖርት ወይም ወደ አሜሪካ እንዲመለሱ በመደረጋቸው ዱባይ ሄዶ ቆይቶ ዳግም ደግሞም ቆይቶ ዛሬ መመለሳቸውም ነው ሰሞኑን የወጡት መረጃዎች። እሳቸው ብቻ ሳይሆኑ ሁለቱም እንደታገዱም ነው አያይዞ የወጡት መረጃዎች የሚያሳዩት ሁለቱ የታገዱትም አብሯቸው ዛሬ ወደ መዲናችን አዲስ አበባ በሰላም እንደገቡና ሰሞኑን በተነሱት ጉዳዮች ዙሪያ አጠቃላይ በኦርቶዶክስ እምነት ቤተ ክርስቲያን ያለውን ነገር በውይይትና በንግግር ሲኖዶሱ በአንድነትና በኅብረት የሚወስኑበትን መግለጫዎችን በማስመልከት ለማስተካከል እንደመጡ የወጡት መረጃዎች ያሳያሉ። እስኪ ዛሬ የተመለሱት እነማን ናቸው? ወደ አገር ቤት የገቡም ሶስቱ ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ነው። ዛሬ ማለዳ አዲስ አበባ የገቡት አንደኛ ብፁ አቡነ ጴጥሮስ ሁለተኛ ብጹ አቡነ ቴዎፍሎስ ሶስተኛ ብጹ አቡነ ያይቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁ አቡነ በአብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳር ና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብጹ አቡነ ዲዮስቆሮስ ብጹ አቡነ ሳዊሮስ ብጹ አቡነ ዮሴፍ ና ብጹ አቡነ ሂርቅዮስ ተገኝቶ አቀባበል አድርጎላቸዋል የወጡት መረጃዎችን በማስመልከትም አንዳንዶቹ የደስታ እምባ እንዳለቀሱ ጭምርም የወጡት መረጃዎችን በማስመልከትም ነው ለናንተ ይዘንላችሁ የመጣ ነው። አንድነትና ህብረት መነጋገርና መወያየት ችግሮችን በዘላቂ መፍታት እንደሚያስፈልግ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ሚኪ ነኝ፣ ከሚኪ ታቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በ ያላችሁበት ዓለም ክፍል ቸሩ ያቆያችሁ።